በመጀመሪያ ደረጃ መዝሀቦች እንዴት ተመሰረቱ ወደሚለው ስንመጣ መዝሀቦች ከመመስረታቸው በፊት ረሱል ሰለላሁ ዓለይህ ወሰለም ብቸኛው ፈትዋ ሰጪ ነበሩ። ምናልባትም ረሱል ሰለላሁ ዓለይህ ወሰለም በሌሉበት አጋጣሚና ወይ ደግሞ ሰሓባዎች ከረሱል ሰለላሁ ዓለይህ ወሰለም ራቅ ባሉበት አጋጣሚ በሚገጥማቸው ሸሪዓዊ ጉዳዮች የራሳቸውን ግምታዊ ብይን በመስጠት ለራሳቸው ፈትዋ ይሰጡ ነበር። ነገር ግን ሰሓቦች ለራሳቸው ፈትዋ ከሰጡ በኋላ ወደ ረሱል ሰለላሁ አለይሂ ወሰለም ሲመለሱ ያንን ግምታዊ ብይን ለረሱል ሰለላሁ አለይሂ ወሰለም ይነግሯቸው ነበር ወይ ደግሞ ይጠይቋቸው ነበር። ረሱልም ሰለላሁ አለይሂ ወሰለም ያንን የሰሓቦችን ኢጅቲሃድ ወይ ያጸድቁላቸዋል፣ ወይ ደግሞ ሸሪዓን የሚጻረር ከሆነ ደግሞ ያንን ኢጅቲሃዳቸውን ውድቅ ያደርጉባቸው ነበር። ረሱል ሰለላሁ አለይሂ ወሰለም ካለፉ በኋላ የፈትዋኑ ስራ የሚሰሩት ሁለት አካላት ነበሩ። ሁለቱም ሰሓባዎች ቢሆኑ አንደኞቹ ትላልቅ ሰሓቦች ናቸው። ሁለተኛው ደግሞ ከሊፋው ነው። ትላልቅ ሰሐባዎች ምንም እንኳን ፈትዋውን ቢሰጡም የሚያጸድቀው ግን ከሊፋው ነው። ሰሓባዎች ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ወደ ተለያዩ ክፍላተ ሀገራት ተበትነው ነበረ። ሰሃቦች በየተበተኑበት ክፍላተ ሀገራት የሚኖሩበትን ሀገር ሰዎች ያስተምሯቸው ነበር። ለነዚያ ሰዎችም ፈትዋ ይሰጧቸው ነበረ። በሰሃቦች መካከል ትንሽ ልዩነት ቢኖርም ማለት ነው። ለምሳሌ ለመዲና ሰዎች ፈትዋ የሚሰጠውና የሚያስተምረው አብዱላህ ብን ዑመር ነበረ። ለኩፋ ሰዎችም አብዱላህ ብን መስዑድ ነበር። ለመካ ሰዎችም አብዱላህ ብን አባስ ነበረ። ለግብፅ ሰዎችም አብዱላህ ብን አምር ነበር። ፈትዋ የሚሰጣቸው ሰሃባዎች በጊዜ ሂደት ሙተው ካለቁ በኋላ የፈትዋ ጉዳይ ለሰሓባ ተማሪ ለሆኑት ለታቢዕዮች ሆነ ማለት ነው። ፈትዋውን ታቢዕዮች ይሰጣሉ። ከነዚህ ትላልቅ ታቢዕዮች መካከልም አቡ ሐኒፋ፣ ኢማም ማሊክ፣ አውዛዒ፣ ጃዕፈር አሳዲቅ፣ ሙሐመድ ልባቂር እና ለይት ብኑ ሳዕድ ይገኙበታል። እነዚህ የሰሓባ ተማሪዎች ፈትዋውን ይሰጣሉ።

እያንዳንዳቸው አሁን የጠቀስናቸው አኢማዎች ወይ ደግሞ ኢማሞች የየራሳቸው የሆነ መዝሃብ አላቸው። መዝሃብ ማለት አንድ ብቁ የሆነ አሊም ቁርአንና ሐዲስን መሰረት አድርጎ የሚሰጠው የሑክም ወይ ደግሞ የብይን ጥቅል አንድ ላይ ተሰብስቦ መዝሃብ ይባላል። አንድ ኢማም ራሱ ያደራጀውን መዝሀብ ሌሎች የእሱ ተማሪዎች ከሱ በኋላ የመጡም ሊሆኑ ይችላሉ፣ በሱ ዘመን በሱ የተማሩ ተማሪዎችም ሊሆኑ ይችላሉ። ያንን መዝሀብ ሊያበለጽጉት ይችላሉ። ያንን መዝገብ መዝሀብ ተማሪዎቹ ካበለጽጉት በኋላ እና የራሳቸውን ከጨመሩ በኋላ የመዝሀቡ አንድ አካል ሆነው ሊቆጠሩ ይችላሉ። ምናልባትም የመዝሀቡ አንድ አካል ሆነው የተቆጠሩ የመዝሀቡ አካላት ኢማሙ በሕይወት በነበሩ ጊዜ ይከተሉት ከነበሩትም ኢማሙ ካለፉ በኋላ የኢማሙ ተከታይ ሆነው መዝሃቡን ያበለጸጉ የመዝሃቡ አንድ አካል የሆኑ ሰዎች ምናልባትም መዝሃቡን አበልጽገው በአንዳንድ ጉዳዮች ላይ ከመዝሃቡ ጋር የተለያየ ሐሳብ ሊይዙ ይችላሉ። አብዛኞቹ በዚያ ዘመን የተመሰረቱ መዝሀቦች በዘመን ሂደት ሊከስሙ ችለዋል፣ በተለያዩ ምክንያቶች። ከእነዚህ መዝሀቦች ውስጥ አራቱ ብቻ እስካሁን ድረስ ዘመንን ተሻግረው እኛ ዘንድ ሊደርሱ ችለዋል። ከእነዚህ አራት መዝሀቦች ውስጥም ሐነፊይ ማሊኪ፣ ሻፊዒ እና ሐንበሊ ይገኙበታል። እነዚህ አራቱ መዝሃብ ሳይከስሙ እኛ ዘመን ድረስ ሊደርሱ የቻሉበትን ምክንያት የተማሪዎቹ ብዛት፣ የመዝሃቡ በጽሁፍ መሰነድ እና መዝሃቡን ዘውትር የመዝሃቡ መስራቾችና አበልጻጊዎች በየመስጂዱ ያስተምሩት ስለነበር መዝሃቡ እስከዛሬ ድረስ ሳይከስም ቆይቷል። ከነዚህ ከአራቱ መዝሀቦች ውጭ አንድ የዛሂርይ መዝሀብ እስከ ዛሬ ድረስ ሳይከስም ቢቆይም ነገር ግን እንብዛም ተከታዮች ስለሌሉት ሳይገን እስከዛሬ ድረስ በመጽሐፍ ተሰንዶ ስለቆየ እስከ አሁን ድረስ መረጃዎቹ አሉ። ተከታዮቹም እጅግ ጥቂቶች ናቸው። አራቱን መዝሃቦች በተናጠል ስንመለከት በቅደም ተከተል ከአቡ ሐኒፋ መዝሃብ ወይ ደግሞ ከሐነፊይ እንጀምራለን። የሐነፊይ መዝሃብ ኢጅቲሃድ ላይ የተመሰረተ ነው ወይ ደግሞ ራእይ ላይ፣ ግምታዊ ብያኔ ላይ የተመሰረተ ነው። አቡ ሐኒፋ የሚኖሩበት አካባቢ እጅግ በሐዲስ ላይ ይዋሽ ስለነበር እና በረሱል ሰለላሁ አለይሂ ወሰለም ላይ በስፋት ይቀጠፍ ስለነበር ሐዲቶችን እንዲሁ ሊቀበሉ አይችሉም ነበር። ሐዲቶችን ለመቀበል ከባድ የሆነ መስፈርት የሚያስቀምጡ ነበር። ለዚያም የራሳቸውን ግምታዊ ብያኔ ከቁርአንና ከሐዲስ በሚጣጣም መልኩ አድርገው ሑክም ይሰጡም ነበር። ለዚያም ነው የአቡ ሐኒፋ መዝሀብ መዝሀቡ አህሊ ራእይ በመባል የሚታወቀው። የሐነፊይ መዝሐብ በዘመኑ በሰፊ ሁኔታ ተሰራጭቷል። በእኛም ዘመን እንደዚሁ በሰፊ ሁኔታ ተሰራጭቶ ይገኛል። በዘመኑ በኩፋና በኢራቅ ተመስርቶ ቀጥሎም በሻም በግብፅና የመን ላይ ተሰራጭቷል። በኛ ዘመንም ኩራሳን፣ ካዛኪስታን፣ ፓኪስታን፣ ባንግላዴሽና ቱርክ ላይ በስፋት ይገኛል። መዝሐቡ እጅግ ትላልቅ ልሂቃን ያሉት ሲሆን ከነዚህ ያለ ሂቃን ውስጥ መካከል መስራቹ የሆኑት አቡ ሐኒፈተ ኑዕማን፣ አቡ ዩሱፍ አልቃዲ፣ ሙሐመድ ኢብኑ አልሐሰን፣ አቡ መንሱር በመባል ይታወቃሉ። ሌሎችም እጅግ በርካቶች አሉ። ሁለተኛው መዝሐብ ማሊክይ በመባል ይታወቃል። የማሊኪይን መዝሃብ የመሰረቱት ታላቁ ኢማምና ዓሊም የሐዲስ ሊቅ ኢማም ማሊክ በመባል ይታወቃሉ። ኢማም ማሊክ የመዲና ሰውና ሐዲሶችን በሰፊው በመሸምደድ የሚታወቁ እኚህ ሊቅ ሰው መዝሀባቸው የተመሰረተው ሐዲት ላይና የመዲና ሰዎች በሚተገብሩት የአምልኮ ተሞክሮ ላይ የተመሰረተ ነው። የማሊኪ መዝሃብ ስርጭቱ እንደ ሌሎች መዝሃቦች አንድ ቦታ ተመስርቶ በተለያየ አካባቢ ላይ ተሰራጭቷል። ለምሳሌ የማሊኪ መዝሃብ መዲና ላይ ተመስርቷል። መዲና ላይ ከተመሰረተ በኋላ በወቅቱ መሰረቱን መዲና ላይ አድርጎ መዲና፣ ባስራ፣ ባግዳድ እና አፍሪካ ሀገራት ላይ ሊሰራጭ ችሏል።

እኚህ ትልቅ የፊቅህ ሊቅ የማሊኪያን መዝሀብ የመሰረቱት የማሊክ ብኑ አነስ ወይ ደግሞ የኢማም ማሊክ ተማሪም ነበሩ። መዝሀባቸው እጅግ የተደራጀ ከመሆኑም ጋር መሰረቱን ያደረገው

ከምርን ወይ ደግሞ አስካሪ መጠጥን እርም አድርጓል አላሁ ስብሓንሁ ወተዓላ። አስካሪ መጠጡን እርም ማድረጉን መሰረት በማድረግ ሌላ የአስካሪ መጠጥ አይነቶችን እርም የሚደረግበት መንገድ ነው። ይህ መዝሃብ ሁለት አይነት ሂደት አለው። የመጀመሪያው የመዝሃቡ እይታና ኢማም ሻፊዒ ወደ ግብፅ ከሄዱ በኋላ ያመጡት የመዝሃቡ እይታ ነው። ይህ መዝሀብ የተመሰረተው ገዛ ላይ ሲሆን ከገዛ በኋላ ስርጭቱ መዲና፣ ኢራቅ፣ ግብፅና ሌሎች ሀገራትም ላይ ተሰራጭቷል። አሁን ላይ ይህ መዝሀብ በተለያዩ የዓለማችን ክፍሎች በሰፊው ተሰራጭቷል። ከነዚህም ክፍሎች ሻም ወይ ደግሞ ሶሪያ ቀጠና፣ ግብፅ እና የአፍሪካ ቀንድ ሀገራት ይገኝበታል። በተለይም ደግሞ ሀገራችን ኢትዮጵያ በሰፊው ይህን መዝሃብ የሚከተሉ ማህበረሰቦች ይገኙበታል። ይህ መዝሃብ ትላልቅ ልሂቃን ሲኖሩበት ከነዚህ ልሂቃኖችን መካከል ኢማሙ ሻፊዒ ራሳቸው መዝሃቡን የመሰረቱት ቡወይጢ፣ አቡ ተውር፣ በይሐቂ፣ ኢብኑ ሐጀር፣ ነወዊይና ገዛሊ ይገኙበታል። አራተኛው መዝሃብ ሐንበልይ በመባል ይታወቃል። የዚህ መዝሀብ መስራች ኢማም አሕመድ ኢብኑ ሐንበል በመባል ይታወቃሉ። እኚህ ኢማም የኢማም አሻፊዒ የሙሐመድ ኢብኑ ኢድሪስ ተማሪ ሲሆኑ እጅግ የሐዲስም ሊቅ ነበሩ። ሐዲስን በስፋት ከመሸምደዳቸው የተነሳ ከአንድ ሚሊየን በላይ ሐዲቶችን ሸምድደዋል ተብሎ ይነገርላቸዋል። በሐዲስ ዘርፍም ሙስነዱ ኢማም አሕመድ የተሰኘ ትልቅ ኪታብም አላቸው። የዚህ መዝሀብ መሰረቱም ቁርአን ላይ፣ ሐዲስ ላይ እና የሰሓቦች ንግግር ላይ የተመሰረተ ነው። ይህ መዝሀብ ከተመሰረተ በኋላ መዝሀቡ ባግዳድ ላይ ቢመሰረትም፣ ነገር ግን ወደ ሌላ ሀገራት ሳይሰራጭ እጅግ ረጅም ዘመናትን ቆይቷል። አሁን በዘመናችንም የተወሰኑ ሀገራት ላይ ይህ መዝሀብ ተሰራጭቶ ይገኛል። ከነዚህ ሀገራት ውስጥም በጥቂቱ በግብፅ፣ በከሊጅ ሀገራት ወይ ደግሞ ሳዑዲ፣ ኳታር፣ ዱባይ፣ ኦማን እና የተለያዩ የከሊጅ ሀገራት ላይ ተሰራጭቶ ይገኛል። አንዳንድ አፍሪካ ሀገራትም በቅርቡ የመግባት አዝማሚያ እያሳየ ይገኛል። እንደ ቀደሙት የመዝሀብ ልሂቃኖች ሁላ ይህም መዝሀብ የየራሱ ልሂቃኖች አሉት። ከነዚያ ልሂቃን መካከል ኢማም አህመድ ወይ ደግሞ መዝሃቡን የመሰረቱት ኢማም አህመድ ብኑ ሐንበል ይገኙበታል። ኢብኑ ተይሚያ፣ ኢብኑ ልቀይም፣ ኢብኑ ቁዳመ አልመቅዲሲ በመባል የሚታወቁትም የዚህ መዝሃብ ትላልቅ ልሂቃን በመባል ይታወቃሉ። የመዝሐቦች ስርጭትና አመሰራረት በአጭሩ ይህንን ይመስላል።